በኦሮሚያ ክልላዊ መንግስት ከተያዙ ኢኒሽቲቭዎች መካከል አንዱ ትልቅ የውጭ ምንዛሬ ሊያስገኝ በሚያስችሉ የግብርና ስራዎች ላይ አርሶ አደሩን ተሳታፊ ማድረግ ነው። ይህም ለኢኮኖሚው እድገት ጠንካራ መሰረት ይሆናል በሚል እምነትም ተጥሎበታል። በዚሁ መሰረት ከዛሬ አምስትና ስድስት አመት በፊት የተጀመረው የአረንጓዴ አሻራ መርሃ ግብር በርካታ የክልሉ አርሶ አደሮችና የግል ባለሀብቶች ዘመቻውን እንዲቀላቀሉ በማድረግ ከዚህ ቀደም እምብዛም ባልተለመዱ የስራ ዘርፎች ላይ እንዲሰማሩ እድል ፈጥሯል። በክልሉ ቡኖ በደሌ ዞን ነዋሪ የሆኑት ፈኪያ ጀማል ለዚህ ማሳያ ናቸው። ከዚህ ቀደም በቡና ምርትና በከብት እርባታ ስራ ላይ ነበር የተሰማሩት። አሁን ከዚህ ቀደም ብዙም ሳይተገበር የኖረ ነገር ግን ከፍተኛ የውጭ ምንዛሬ ሊያስገኝ በሚያስችለው የሻይ ቅጠል ምርት ላይ ተሰማርተዋል። ወደዚህ ስራ ልገባ የቻልኩት ከወረዳው በመጡት የወረዳ አስተዳዳሪዎች እና ግብርና ኃላፊዎች እንደዚህ አይነት ስራ ብሰሪ አዋጭ ነው፣ ጥሩ ነው ብለው እያበረታቱኝ ከዛ ወደዚህ ስራ ገባሁኝ። አምስት ሄክታር ነው የተተከለው እና በጣም ብዙ ነው ተበራታቸው የተሰራውበት በአጋጣሚ ደግሞ ጥሩ ሆኖ ይዟል። ኢትዮጵያ ከሻይ ቅጠል ምርት ጋር ከዛሬ አርባ ዓመት ገደማ በፊት ነበር የተዋወቀችው። ነገር ግን ከዚህ ዘርፍ ልክ እንደ ሌሎች የአፍሪካና የዓለም ሀገራት ተጠቃሚ የሆነችበት ደረጃ ሲታይ ከሚዛን የሚገባ አይደለም። ሀብቱ ትልቅ የኢኮኖሚ መሰረት መሆን የሚችል በመሆኑ የኦሮሚያ ክልል መንግስት በጀመረው ኢኒሽቲቭ የግል ባለ ሀብቶች ተሳታፊ እንዲሆኑ በማድረግ ላይ ይገኛል። ወይዘሮ ፈኪያም ነገሩ ገና ያልተለመደ ነገር ቢመስልም በኢንቨስትመንቱ ላይ ተሰማርተው ለበርካቶች የስራ ዕድል መፍጠር ከመቻላቸውን በተጨ ተጨማሪ የሚያገኙት ውጤት አስደሳች እንደሚሆን ተስፋ አድርገዋል። አንደኛ ቡና ላይ ሰራለው፣ ቡናም አለኝ ገባ ላይ ማለት ነው። እዚህ ደግሞ ከብት እርባታ ነበር የምሰራው እና ከከብት እርባታ ደግሞ አብሬ አጣምሬ ይዣለሁ ማለት ነው። እንጉድ ጋር ሲቆፈር ምን ሲሰራ ወደ አርባ ሰራተኛ ይሰራል። ዛሬ ሁሉ ሲቆፈሩ የነበሩት ወደ ሰላሳ ሴቶች ናቸው። ጥሩ ነው ብዬ አስባለሁ። ከዚህ በፊት ሽጬ ማውቀው ነገር በአካባቢውም የተለመደ ነገር የለውም። ግን እንደዚህ ለአእምሮ ስታገኘው ለእኔ መጽደቁ እና መልማቱ ትልቅ ደስታ ነው። የቡኖ በደሌ ዞን በዘንድሮ የአረንጓዴ አሻራ መርሃ ግብር ከ16 ሚሊዮን በላይ ችግኞችን ለመትከል ያዘጋጀ ሲሆን ከዚህ ውስጥ የሻይ ቅጠል ምርትም ድርሻ አለው። በዚህም የግል ባለሀብቶችን ተሳታፊ ለማድረግ ትኩረት ተሰጥቷል። እዚህ ቦታ የምንገኝበት መሬት ላይ ከአንድ ሺህ ሄክታር ከአንድ ሺህ ሄክታር በላይ ደሊኔት ተደርጓል በጂፒኤስ ተወስዶ ይሄንን በየአመቱ እየሰራ ነው። ከቨር እያረክ የምትሄደው እዚህ ውስጥ ከ420 በላይ ሴትና ወንድ ድምር 420 በላይ አርሶ አደር በተደራጅቶ ነው እየሰራ ያለው ማለት ነው። እያንዳንዱ ወረዳ ላይ ከ200 ሰው በላይ የስራ እድል ተፈጥሯል ማለት ነው። ስለዚህ የግል ባለሀብትም ወደዚህ ስራ ማግባት አለበት የሚል አቅጣጫ ይዘን እነሱንም ወደዚህ እያስገባን ነው። በዓለም አቀፍ ደረጃ የሻይ ቅጠል ተፈላጊነት ካለው ፍላጎት በታች ነው። ስለዚህም ይህንን ምርት ማምረት የሚችል የሰው ኃይልና ምርቱን በበቂ ሁኔታ ማብቀል የሚችል መሬት ያላት ሀገር ወደ ዘርፉ መሰማራት ይኖርባታል። ይህንን በመገንዘብ በሚሊዮን የሚቆጠሩ የሻይ ቅጠል ችግኞችን በማዘጋጀት ወደ ስራ ተገብተዋል። እንደ ኢኒሺቲቭ ይዘን ስንንቀሳቀስባቸው ከነበሩት ኢኒሺቲቮቻችን መካከል አንዱ ሻይ ልማት ነው ማለት ሻይ ልማት ክልላችን ላይ በስፋት አይታወቅም። ይሄን ኢኒሼቲቭ እንደ ኢኒሼቲቭ ቀርጸን ወደ ስራ ከገባን በኋላ ሰፋፊ እንቅስቃሴዎችን አድርገናል። በተለይም ዘንድሮ ወደ 117 ሚሊየን የሚሆነውን ችግኝ እንተክናለን ብለን አቅደን እንቅስቃሴ ውስጥ ገብተናል። ይሄ ችግኙ በየቦታው ተዘጋጅቷል። ይሄ ችግኝ ወደ 7000 ሄክታር መሬት ይሸፍናል ተብሎ ነው የሚገመጠው በዓለም ማህበረሰብ እጅግ ተወዳጅ የሆነው የሻይ ቅጠል ምርት አንዴ ከተተከለ በኋላ እስከ 80 ዓመት ድረስ በየ15 ቀኑ ምርት መስጠት ይችላል።